ስሜ ኢማጅ አብዲ አብዶሽ ይባላል። በድሬዳዋ ፖሊቴክኒክ ኮሌጅ ውስጥ የቴክስታይል ጋርመንት ሌዘር ኤንድ ፋሽን ዲዛይን ትምህርት ክፍል ተጠሪ ነው። በድሬዳዋ ፖሊቴክኒክ ኮሌጅ ውስጥ 12 የሚያክል ዲፓርትመንቶች ይሰጣሉ። ከነዛ መካከል የቴክስታይል ጋርመንት ፋሽን ዲዛይን ኤንድ ሌዘር ዲፓርትመንት አንዱ ነው። ዲዛይነ ሩል ውስጥ ጸጋ ይባላለሁ። የምማረው ድሬዳዋ ፖሊቴክኒክ ኮሌጅ ሲሆን የምማረው ቴክስታይል ሌዘር ጋርመንት ፋሽን ዲዛይን ነው። ድሬዳዋ ፖሊቴክኒክ ኮሌጅን የመረጥኩበት አንደኛ ብቁ የሆኑ የመማርና የማስተማር ችሎታ ያላቸው መምህራኖች ስለሚገኙ፣ በሁለተኛ ደረጃ ደግሞ ጥራታቸውን የጠበቁ እና ሞደርናይዝድ የሆኑ ማሽኖች ዲጂታላይዝድ የሆኑ ማሽኖች ስላሉ እነሱ ላይ ሞር ፎከስ አድርጌ ስራዎችን እንድሰራ እና ዲቨሎፕ እንዳደርግ ስለሚረዳኝ ነው። ዓላማዬ እኔ ትልቅ የሆነ የፋሽን ኢንዱስትሪ በዚህ በተማርኩበት መስክ ላይ አቋቁሜ ከጓደኞቼ ጋር መስራት ነው። አሁን ላይ ደግሞ ከጓደኞቼ ጋር በመሆን የተለያዩ ኮምፒቲሽኖችን በመወዳደር ድሬዳዋ ፖሊቴክኒክ ኮሌጅ ባዘጋጀው ውድድሮች ላይ የተወዳደርኩኝ ሽልማትን አግኝቻለሁ። በዛም ጥሩ የሆነ ስራ ከፍቼ ከጓደኞቼ ጋር እየሰራው ይገኛል። ካሰለጠናቸው ተማሪዎች በቴክስታይል በፋሽን ዲዛይን ካሰለጠናቸው ተማሪዎች መካከል አብዛኞቹ የራሳቸውን ስራ ፈጥረው፣ የተቀሩት ደግሞ ተቀጥረው እየሰሩ ይገኛሉ። በዲፓርትመንታችን በቴክስታይል በፋሽን እና በጋርመንት በሌዘር ትምህርት ክፍል ይሄንን ማድረጋችን ወጣቶች የራሳቸውን የስራ እድል ፈጥረው ራሳቸውን፣ ቤተሰቦቻቸውን እንዲሁም ሀገራቸውን እያገለገሉ ይገኛሉ። ለምሳሌ ምን ያስፈልገናል? ዌስት ሜዠርመንት ያስፈልገናል ዌስት ከዛስ፣ ሂፕ ሜጀርመንት ያስፈልገናል። ዌስት ቱ ሂፕ ያስፈልገናል። እነዚህ ሜጀርመንቶች ከወሰድን በኋላ ምን እናደርጋለን? ፓተርናችንን መስራት እንችላለን። ማለት ልክ ብሎዝ ላይ እንደሰራ ነው። እዚህ ላይ ምን እናደርጋለን? እነዚህ ሜጀርመንቶች ከወሰድን በኋላ ፓተርናችንን እንሰራለን። በኮሌጅ ውስጥ በቂ የሆኑ የኢንተርፕሬነርሺፕ ስልጠናዎችን እንወስዳለን። ክሬቲቪቲችንን እና አይዲያ ኢኖቬሽናችንን እንድናሳድግ ደግሞ ያ እያገዘን ስለሆነ ስንወጣ ከዚህ በኋላ በሚመጡት ነገሮች ተቀጥሮ የመስራትን ፍላጎት ሳይሆን ያለን በራሳችን ስራዎችን እንድንሰራ ክሬቲቪያችንን በደንብ ማሳደግ እንድንችል አድርጎናል ማለት ነው። በቴክስታይል ጋርመንት ሌዘር ኤንድ ፋሽን ዲዛይን ትምህርት ክፍል ውስጥ አራት ሙያዎች ይሰጣሉ። በቴክስታይል፣ በሌዘር፣ በጋርመንት እንዲሁም በፋሽን ዲዛይን በቀንና በማታ ስልጠናዎችን ይሰጣለን። እንዲሁም በአጫጭር ስልጠና በአራቱ ሙያዎች እንሰጣለን። እነዚህን ስልጠናዎች ሰልጠናችሁ ከወጣችሁ በኋላ የራሳችሁን ስራ ፈጥራችሁ የምትሰሩበትን እንዲሁም የተለያዩ የስራ እድሎችን የምንፈጥርበት ሁኔታዎች አሉ። ሌሎች ወጣቶችን ማስተላለፍ የሚፈልገው መልእክት እኛ ወጣቶች ብዙ ጊዜ ሶሻል ሚዲያ፣ ኢንተርኔት፣ የተለያዩ ነገሮች ላይ ፎከስ እናደርጋለን እና እነዛ ነገሮችን ወደ ጥሩ ነገር ለውጠን ወደ ስራ ማምጣት ብንችል፣ ለምሳሌ እንደ ድሬዳዋ አይነት ፖሊቴክኒክ ኮሌጅ ትምህርት ቤት ላይ በጣም በቂ የሆነና ጥሩ የሆነ ስልጠና ስላለ ድሬዳዋ ፖሊቴክኒክ ኮሌጅን እየመረጥን እየመጣን መማር ብንችል እውቀታችንንም እያሳደግን ክሬቲቪታችንንም እያሳደግን እንመጣለን። በስራ ፈጣሪነት እንድጎለብት ላደረጉኝ መምህራኖች እና ለድሬዳዋ ፖሊቴክኒክ ኮሌጅ ምስጋናዬን አቀርባለሁ። ምርጫችሁ የድሬዳዋ ፖሊቴክኒክ ኮሌጅ አንጋፋው ኮሌጅ እንደሚሆን አልጠራጠርም። አመሰግናለሁ።